በላይ የሚሸፍን ነው የሁለተኛው ኮሪደር። እንዲሁም በአካባቢው ላይ የምናለማው አረንጓዴ ልማትን ስንመለከት ወደ መቶ አርባ አንድ ሄክታርን የሚሸፍን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 እንግዲህ በጋራ ህዝብ የሚጠቀምበት ነው። ለግለሰብ ጥቅም አይደለም፣ ለአንድ ሰው ጥቅም አይደለም። በሌላ በኩል አሁን እየሰራንም ወደ 62ሺህ የሚሆኑ የከተማችን ነዋሪዎች ኮንትራክተሮቹን ትተን ተቀጣሪ ሰራተኞችና ማህበራትን ብቻ ከወሰድን 62ሺህ የሚሆኑ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 ሰውን ለመቅጣት አይደለም ታስቦ እየተደረገ ያለው። ግን ስርዓቱ ግን መከበር መቻል አለበት። በመስክ ግምገማው የኮሪደር ልማቱን በፍጥነት ለማስኬድ በሚደረገው ጥረት ያጋጠሙ ተግዳሮቶችን ለመፍታት የሚያስችሉ አቅጣጫዎች መቀመጣቸውም ተገልጿል። መደገፍ ያለበትን ኮሪደር እየደገፍ በፍጥነት ደግሞ መሄድ የሚገባውን በተለመደው የ24 ሰባት የስራ ባህላችን እየፈጠነ መስራት እንዲችል እያበረታታን መስተካከል ያለባቸውን እያስተካከልን አንዳንድ አንድ ኮሪደር ውስጥ ደግሞ ያጋጠሙንንም ክፍተቶች በማጣራት በጥቆማ በአቤቱታ ሰሚ ቅሬታ ሰሚ ኮሚቴያችን ያገኘናቸውን እርምጃዎች እየወሰድን ከህዝባችን ጋር እየተማመንን በጋራ እየሰራን ነው። የከተማው ከፍተኛ አመራርና በዘርፉ ውስጥ እየሰሩ ያሉ የቢሮ ኃላፊዎችና የኤጀንሲ ኃላፊዎች በማካተት ነው ጉብኝቱ የተከናወነው። እንግዲህ ይሄ ጉብኝት አንዱ ጠቀሜታው ቀጣይ የበልግ ወቅት ነው። ቀጥሎም ደግሞ ክረምት የሚመጣበት ወቅት ስለሆነ የጀመርናቸውን ፕሮጀክቶች ፈጥኖ ለማጠናቀቅ ምንድነው የሚያስፈልገው ድጋፍ የሚለውን ለይተን ድጋፍ ለማድረግ አንደኛው እሱ ነው። ትንሽ ባሰብነው ልክ ያለዱባቸው ቦታዎች አሉ። ግን ያንን እንደ ከተማ አመራር አንድ ላይ ሆነ ተቀጣጅነን ክትትላችንን ማጠናክረን ተጨማሪ ዲፕሎም ማድረግ ያለብኝ የሰው ኃይልንም አካተን እንደሚታወቀው ለከተማ ነዋሪዎቻችን በፍጥነት አጠናቅን ለአገልግሎት የሚውልበት ሁኔታ እንፈጥራለን ብለን እናስባለን ማለት ነው። በሁለተኛው ምዕራፍ የኮሪደር ልማት በሁሉም መስክ ነዋሪው ኅብረተሰብ እያደረገ ላለው ትብብርም አመራሮቹ ምስጋና አቅርበዋል።